ቁንጫ ዝምብ ያልተማረ ሰው አንድ ነው። እንዲህ እውነት ክርስትና ሞቶ መኖር ነው። ሲገሉን ይሞታሉ እነሱ፣ እኛ ግን ስንገደል ለመኖር ነው የምንሄደው። አንድ ጉርሻ ቀምሰው አንድ ስኒ ቡና ጠጥተው እግዚአብሔር ይመስገን ከማለት ውጭ ምን ትፈልጋለች? የኢትዮጵያና ውድ ኦርቶዶክሳውያን ይህንን ቪዲዮ ከመቼውም ጊዜ በላይ ላይክ ሼር በማድረግ ለብዙዎች ያድርሱት ለሃይማኖታቸው ድምፅ የሚሆኑ በርካታ አባቶችን ብሎም ተጽዕኖ ፈጣሪ የተዋሕዶ ኮከብ ወጣቶችን ዘብጥ እያለ መውረድ የሚሰራውን ስራ አስቃኛቸዋለሁ ኢህአዴግ ዘመን ብዙ ሰርተውበታል በተለይ ድሬዳዋ ላይ ድሬዳዋ የኦሮሚያ ክልል አካል ነበረ ድሬዳዋ የኦሮሞ ነች የኦሮሞ ክልል ነበረች ስላለ ያንን ተቃውሞ ለማሰማት ነው ዛሬ ዛሬ በዚህ መስመር አብይ በተናገረው ባለው ድሬዳዋ የኦሮሞ ክልል ነች ያለው እሱ በህልሙ ያየው መሰለኝ ያንን ቃል በመጨረሻም የፍቅር የመተሳሰብ የአንድነት ከተማ የሆነችው ድሬዳዋ ላይ ከፍተኛ የተባለው ውጥረት የነገሰ ሲሆን ይህ የሚሆነበት ትልቁ ምክንያትም ጠቅላዩ ድሬዳዋ የኦሮሞ ናት ሲሉ በተናገሩበት ቅጽበት አንስቶ ነው። ታዲያ በአሁኑ ሰዓት እጅግ በጣም ተዋደውና ተፋቅረው ይኖሩ በነበሩት በሶማሊያና በኦሮሚያ ልጆች መካከል ጸብ እንዳይነሳ እየተዘጋ ሲሆን በዚህም የአሁኑ የድሬዳዋ ከንቲባ የሆኑት አቶ ከድር ጁሃር ታሪክ የማይዘነጋው ንግግርን አድርጓል። በዙሪያም መረጃዎችን ሰጣቸዋለሁ ሰላም። ሰላም ሰላም፣ በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ፣ ቸሩ መድኃኔዓለም የተመሰገነውን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክና ሼር ማድረጋችሁን አትርሱ። ዳይ ወደላቱ ቪዲዮ በአርሲ በተደጋጋሚ ለሚፈጸሙ ግድያዎች መንግስት ኃላፊነት መውሰድ እንደሚገባው የፓርላማው አባሉ አበባው ደሳለው አሳሰቡ። ሃይማኖትን መሰረት ያደረገ ጥቃት እንዲቆም እኔም በሆን ቀደም ብዬ ለጠቅላይ ሚኒስትሩ በፓርላማ ጥያቄ አቅርቤ ነበረ ነበረ። ይህን የመሰለ ጥቃት በአካባቢው በተደጋጋሚ እንደሚፈጸምም ገልጿል። ለዚህም ዋነኛው ምክንያት የአካባቢው አመራሮች ችግሩን ለመቅረፍ ፍላጎትና እንዲሁም ደግሞ ቁርጠኝነት ስለሌላቸው ነው ባይ ናቸው። በቀጣይ ግን መንግስት ችግሩን መፍታት ካልቻለ ሰዎች ተፈጥሯዊ የሆነውን ራሳቸውን የመከላከል መብት ተጠቅመው ራሳቸው እንዲከላከሉ ሊያስታጥቃቸው ይገባል፣ አሊያም ደግሞ በራሳቸው እንዲታጠቁ ማድረግ ይኖርበታል ሲሉ እንግዲህ የፓርላማ አባሉ አሳስበዋል። የህዝብ ተወካዮች ምክር ቤት ሳባሉ አበባው ደሳለው ያነሱት ሀሳብ በአሁን ሰዓት በርካታ ፖለቲከኞችን እያስማማ ይገኛል። እንደሚታወቀው በሀገራችን በተለይም በአርሲ ክፍለ ሀገር ከጊዜ ወደ ጊዜ እየተባባሰ የመጣው ሃይማኖት ላይ ያነጣጠረው ጥቃት በአሁኑ ሰዓት ዜጎችን በከፍተኛ ሁኔታ ውስጥ ስጋት ውስጥ የከተትና ሕገ መንግስቱ የሚፈቅድላቸውን መብት በእጅጉ የሚጋፋ በመሆኑ መንግስት ልዩ ትኩረት እንዲሰጠው ተጠይቋል። በአንድ ወቅት ኢራቅ ውስጥ የኦርቶዶክሳውያንና በአይ ኤስ አይ ኤስ ተደጋጋሚ ጥቃት ሳቢያ እንደ መጥፋት ደርሶ የነበ የነበረ ሲሆን በኋላ የሚወሰዱት እርምጃ የኢራቅ ኦርቶዶክሲያንን ታፍረውና ተከብረው እንዲኖሩ አድርጓቸዋል። ይህም የሆነበት ትልቁ ምክንያትም ሊያጠፋቸው የመጣውን የጂሃድ ስብስብ በመታጠቅ አከርካሪውን ሰብረው መልሶታል። ከዚያች ቀን ጀምሮ የኢራቅ ኦርቶዶክሶች በዓለማችን ላይ ከማይደፈሩ ሀገራት መካከል በግንባር ቀደምትነት ለመቀመጥ ችሏል ሲል ዘ ማጋዚን የተሰኘው ጋዜጣ በዛሬው ዕለት አስነብቧል። በሶሻል ሚዲያ ከአሁን ሰዓት ጀምሮ ሰላማዊ ትግልን ውጊያ ንቀጥል ይሄንን መልክት ኦርቶዶክስ ሆነ ለሺ ሰው እንደው ሼር የማታረግ ከሆነ ወላሪታ አምላክን እንደው እንደው የአባቶች የነ አቡነ ጴጥሮስ አጽማቸው እሾ ሆሮ እንዳይወጋ የነ አቡነ ሚካኤል አጽማቸው አንድ ጉርሻ ቀምሰው አንድ ስኒ ቡና ጠጥተው እግዚአብሔር ይመስገን ከማለት ውጪ ምን ትፈልጋለች? የኢትዮጵያ እናት ምን ትፈልጋለች? ምን ይፈልጋል? ወጣቱ ሰርቶ መግባት በልቶ ማደር እንጂ ምን ይፈልጋል? የኢትዮጵያ ወጣት? ኧረ የፖለቲካ መሪዎች፣ ኧረ የህዝብ መሪዎች፣ እባካችሁ ይህንን ህዝብ እንሆ ቀና ነውና፣ ቀና ሁኑለት፣ ቀና ሁሉለት። አሊያ ግን ከባድ ነው። የመውጊያውን ብረት ብትነካ ባንተ ይብስብሃል። እናት ኢትዮጵያ አልቅሳለች። የኢትዮጵያ እናት አልቅሳለች። ህፃኑ አልቅሷል። ወጣቱ አልቅሷል። ራሄል አልቅሳለች፣ አንታ ልጆቿን አታ ራሄል አልቅሳለች። ዛሬም ራሄል እያለቀሰች ትገኛለች። የኢትዮጵያ ህዝብ እጅግ በጣም ሲበዛ የዋና ደግ ነው። ቢርበው፣ ቢጠመው፣ ቢከፋው፣ ቢደላ ዋጥ አድርጎ መኖርን ተክኖበታል። ዛሬ ባደጉት ሀገራት ዳቦ 10 ሳንቲም ለምን ይጨምራል? መብራት ለ10 ሴኮንዶች እንዴት ይጠፋል? የትራንስፖርት ችግር አልተቀረፈም በማለት በሰላማዊ ሰልፍ በትክክለኛው አካሄድ በመጓዝ የማይሰራ መሪን በራሱ ይቀይራል። ሀገራችን ኢትዮጵያ ኑሮ ሲወደድ ዝም፣ ወገን እርስ በርሱ ሲተላለቅ ዝም ከኖረባት ወልዶም ከሰባት ከሰምባት ቄው ሲፈናቀል ዝም፣ ሃይማኖትና ብሔር ላይ ያነጣጠረ ጥቃት ሲፈጽምም ዜጎቻችን ወገን እንደሌለው በዱር በገደል ደው ሊቢያ ላይ ያሳራት የደላላ መጫወቻ ሲሆኑ ዝም፣ ወጣቱ ስራ ማጣት ሲንከራተትም ዝም ማለት የሆዱን ለሆዱ እየነገረ የሚኖር ታጋሽ ህዝብ ነው። የኢትዮጵያ ህዝብ ቁጣው የሚነሳው አንድ ነገርን ስትናካበት ብቻ ነው። እሱም ከራሱ በላይ አስበልጦ የሚወደውን እምነቱን፣ ሲከፋው ሲቸግረው፣ የተገፋም ሲመስለው በኃጢአት ሲወድቅ የምታበረታው ይዞ የምትለውን ሲከፋው እንበሆነ ተልቅሶ የሚጽናናበትን ቤተ እምነቱን ግን አትንካበት። ያኔ ግን መነኝ መጥፊያን እያቀረብክ ነው እና ተጠንቀቅል ልወዳለ ቤታችን አስራት ናት። ኢትዮጵያ አጠፋም እንዲህ አይነት ተረት ተረት ኢትዮጵያ አጠፋም ብሎ ነገር የለም። አትደንዝዝ። እስታንቡል ጠፍላለች። ዮሐንስ አፈወርቅ ቤተክርስቲያን መስጊድ ሆነዋል። እኛ ከዮሐንስ አፈወርቅ እንበልጣለን? ከዛ ዘመን የነበረው ቅዱስና እናንበልጣለን ከትላንት ወዲያ አንድ ምንድን ነው ዋናው ጸሎትህ? አለችኝ ውዳሴ ማርያም አልኳት። ማን ነው የጻፈው? አለችኝ ቅዱስ ኤፍሬም። ቅዱስ ኤፍሬም የት ሀገር ሰው አለች? የሶሪያ ሶሪያ፣ አለች አለችኝ ኦርቶዶክሶቹ አሉ አለች። አረ የሉም፣ ውለ ያንተን ጸሎት የጻፈችው ሀገር ጠፍታለች። እኛ ልዩ አይደለንም፣ ለክርስቶስ ሰው ሁሉ እኩል ነው። ኢትዮጵያ አጠፋም ብሎ ነገር የለም፣ አትደንዝዝ። አስራ አንድ ሚሊዮን ክርስቲያን ነው በመ ይሄ ዋሃብያውና የጀርመን ክርስትናው ያስቀየረው ኦሮሞ አስራ አንድ ሚሊዮን ነው አልጠፋንም እነሱ ኢትዮጵያ አይደሉም ነፍስ አይደሉም። በክርስቶስ መንግስት መኖር አይፈልጉም። አንጠፋም ይልሃል ዝም ብሎ ምንድን ነው አንጠፋም? ምንድን ነንኛ ጂኦግራፊ ወይም መሬት እኮ አይደለም። አይጠፋም የሚባለው ቅድስናና ከእግዚአብሔር ጋር የሚኖር ህዝብ ማለት ነው። ያ ህዝብ ይጠፋል። እንዳንጠፋ እያንዳንዱ ሰው ነው መስራት ያለ በእውነት ለአባታችን ቃሎትን ያሰማልን። አንጠፋም ብለህ እጅን አጣትፈ ከተቀመጥ ቅመነኝ እንደ ሶርያ መሆን አይቀሬ ነው። በሀገራችን ኢትዮጵያ ከ80 ሚሊዮን በላይ የኦርቶዶክስ እምነት ተከታይ አለ ተብሎ ይታመናል። ይህ ቁጥርም በጠቅላላው የህዝቡ ብዛት ከፍተኛውን ድርሻ ይይዛል። ሁላችሁም አንድ ነገርን ግን ልብ እንድትሉ ፈልጋለሁ። እንደሚታወቀው በሀገራችን በሰሜኑ ማለትም በትግራይና በአማራ ክልል እንዲሁም በሶስተኝነት በኦሮሚያ ክልል በርካታ ኦርቶዶክሲያን ይገኛሉ ተብሎ የሚታመን ሲሆን በሰሜኑ ጦርነት ከአንድ ነጥብ ሁለት ሚሊዮን በላይ ህዝብ እንደ ቅጠል ረግፏል። ይቀጥልናም በአማራ ክልል ጦርነት በቁጥር ይነው ተብሎ ባይቀመጥም በርካታ ቁጥር ያለው ህዝብ እንደ ቅጠል ይረግፋል በኦሮሚያም አርሲ ዝቆላ፣ ሻሸመኔ፣ ሌሎችም አካባቢዎች ላይ የኦርቶዶክስን ስም ታሪክ ለማድረግና ለማጥፋትም በግልጽ እየተሰራ ይገኛል። ለዚህም ዋነኛ ማስረጃው የተቀነባበረው ባለስልጣናቱም የሚሳተፉበት የተዋሕዶ ልጆች ጥቃት አንዱ ማሳያ ሲሆን ወንድሜ እህቴ፣ አናልቅም ነው ያላችሁት። እናሁን ምን እየሆንን ነው? ሁላችሁም ራሳችሁን እንድጠይቁ ፈልጋለሁ። ሰልፉ እኛን ከሚያጠፉት ጋር ብቻ አይደለም። በአይን ከማይታዩ ነገር ግን ሰዎች ላይ ያድረው አጀንዳዎቻቸውን ከሚያ ያስፈጽሙ ከክፉ መናፍስትም ጋር ጭምር ነው። እና በጸሎት በርቱ ወደ ፈጣሪም አልቅሱ ለማለት እወዳለሁ። ሽሽ አቢን ሽሽ፣ ይገሉሃል ይገሉሃል። አቢን እባክሽ ወንድሜ ይሰለውታል ወንድሜ ቁንጫ፣ ዝንብ ያልተማረ ሰው አንድ ነው። እንዲህ እውነቴን ዝምብም እንደዚህ የኖረ የት ቆይቼ ነው አትል፣ ምን አትል የፈለጋት ቆሻሻ ቦታ ቆይታ መጣ፣ የሰዎቹ ማዕድ ላይ ቁጭ ትላለች። እንዳ ያልተማረ ሰው እንደዚያ ነው። ደፋር ዝሙ ቁጭል በል ከእውቀት ማዶ ላይ እንደው ደርሶ ቁጭላል። ሀፍረት ራሱ የለውም። ሰው እኮ ቢችል ማወቅ፣ ካላወቀ መጠየቅ፣ ካልጠየቀ ደግሞ ማፈር ጥሩ ነው። ንጹሕ ደም ፈሰሰ የአቤል ደም ጩሄ ቃየል በዛ ብሎ መናገር ኃጢአት አይደለም። ኦርቶዶክሳውያን ወጣቶች ብሎም አባቶችን ለማሰር እየታቀደው እርምጃ እንደሚታወቀው በሀገራችን ኢትዮጵያ ብፁዓን አባቶች በወደ ሰፊነት ዝም በሚሉ ወቅት እንኳን ስለ እምነታቸው ቅናት ያደረባቸው በርካታ ጀግና ወጣቶች ስለ ሃይማኖታቸው በመቆማቸው ብቻ ተወስደው ዘብጥያ ተጥሏል። የቅርቡን እንደ ምሳሌ ላስታውሳችሁ፣ ጋዜጠኛ ነጋሽ በዳዳ፣ ወንድማችን ባሮክ፣ ሌሎችንም በርካቶችን ማንሳት እንችላለን። ምን እያደረጉ መሰላችሁ? የኦርቶዶክስ እስር ኖርማላይዝ በማድረግ እያለማመዱ ነው። ይቀጥሉና ደግሞ አሉ የተባሉ አባቶቻችንን በማሰር እምነታችንን ለማዳከም የማይሰራ ስራ የለም እና አሁንም በድጋሚ ተጠንቀቁ። ትግላችንንም ፍትህ እስክናገኝ አቀጣጥላችሁ ቀጥሉ ለማለት ትወዳለው። በኢህአደግ ዘመን ብዙ ሰርተውበታል። በተለይ ድሬዳዋ ላይ ድሬዳዋ የኦሮሚያ ክልል አካል ነበረ። በህገ መንግስቱ ድሬዳዋ የራሷን ካልቸር ባህል ይዛ መቀጠል አለባት እንጂ ማንም ክልል ስለተጣላ ድሬዳዋ ላይ ደግሞ ግን አጀንዳ ሊሆን አይገባም። ሸኔ ሲነሳ እዚህ ያለው ኦሮሞ የሚነሳ ከሆነ ከኦሮሞ ጋራ የሚያስተሳሰር ከሆነ ስሰት ነው። ይሄ ኢሹ አድርገን እዚህ ያለውን የአማራ ብሔር ሰብስበን ውስጡ የሌለውን ነገር ፋኖ እንዲህ ነው እና እናንተ ምን ይሄ ለእኛ ቦታ አልሰጠውም። በግልጽ ይቅርታ አድርጉልኝና እዚህ ያለው አማራ እኮ ጎንደር ብሄድ ባህርዳር ብሄድ ማን ያውቋል? እኛ ብራንዳችን ድሬዳዋን ይዘን እንኖራለን። መልቺ ላንጉዌጅ ነን የበህር በረሰቦችን አግብረን ተቻችለን አብረን ምን የትኛው ሀገር ላይ ነው ያለው? ሙስሊም ታቦቱን ሲያስገባ ኦርቶዶክስ፣ ፕሮቴስታንት ባሉን ሲያከብር መንገድ ላይ ያውጥቶ በቅላዋና ኬክና ምግብ ውሃ እየሰጠ ድንኳን የት ሀገር ነው ያለው? የኢድ ቀን ክርስቲያን ሙስሊም ሲወጡ ክርስቲያን ወንድሞቻችን መንገድ ላይ ቁጭ ብሎ ቲምር ገዝቶ ኬክ ደፍጦ አይደለም የሚሰጡ ከሰሞኑ ጠቅላዩ በተናገሩት ነገር በአሁኑ ሰዓት ድሬዳዋ ላይ ከባድ ውጥረት ነቅሷል። የድሬዳዋ ከንቲባ ከድር ጁሃር ግን ለዚህ ለጠቅላዩ ንግግር የመለሱት መልስ በእጅጉ አስደንቆኛል። ድሬዳዋ የሰላም የፍቅር የመቻቻል የአንድነት ሀገር እንጂ የገሌ ብሔር የገሌ ብሔር የሚባልበት አይደለችም። ታሪክም እያንን አያሳየንም። እንደሚታወቀው በዘመን ኢህአዴግ ጊዜ በሶማሊያና በኦሮሚያ መካከል አንድ የይገባኛል ጥያቄ ቀርቦ ነበር። በሰዓቱም የነበረው አገዛዝም ድሬዳዋን የፌዴራል መንግስት ሁለቱም ማድረግ ለአምስት ዓመት የኦሮሚያ ለቀጣዩ አምስት ዓመት ደግሞ የሶማሊያ በማድረግ እየተፈራረቁ በፍቅር እንዲመሩ ሲያደርጉ ቆይተዋል። ታዲያ ይህ በእንዲህ እንዳለ የድሬን ህዝብ ዛሬ ተነስቶ አዲስ አጀንዳን በመስጠት የሶማሊያና የኦሮሞን ህዝብ እርስ በርስ ለማባላት የሚደረገው የፖለቲካ ሴራ በጣም የሚያሳዝን ነው። ስለዚህ የድሬዳዋ ደጉ በፍቅር የምታምኑ ህዝቦች ከሚለይ ነገሮች ይልቅ አንድ የሚያደርጉ ነገሮች ይልቅ አሉና ሊያጣላቸው ለሚፈልጉት ፍቅርን በመመለስ ሴራቸውን አፈራርሱባቸው ሉላችሁ ፈልጋል ፈልጋለሁ በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ፣ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ አሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክሸር ሸር ማድረጋችሁን አድርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።